ሞት የማይቀር የህይወት ክፍል ቢሆንም የተለያዩ ህዝቦች ከዚህ ዓለም በሞት የተለዩ ወገኖቻቸውን የሚሸኙበት መንገድ እጅግ የተለየና የየራሱን ባህላዊና መንፈሳዊ ትርጉም የያዘ ነው። አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ። ውድ የቻናላችን ቤተሰቦች በዛሬው ቪዲዮ ከምናውቃቸው የቀብር ሥነ ሥርዓት እጅግ በጣም ለየት ወዳለና ልዩ ባህላዊ መገለጫ ወዳለው የቀብር ሽኝት ይዘናችሁ እንጓዛለን። አብራችሁን ቆዩ። አንደኛ የጃዝ ቀብር ስነ ስርዓት በደቡባዊ አሜሪካ በተለይ በኒው ኦርሊንስ ከተማ የሚታወቀው የጃዝ የቀብር ሽኝት ሲሆን ይህ ስነ ስርዓት ሐዘንና ደስታን ለቅሶንና አከባበርን በአንድነት አጣምሮ የያዘ አስደናቂ የባህል መገለጫ ነው። የኒው ኦርሊንስ የጃዝ ቀብር ሽኝት በተለምዶ ከምናውቀው የቀብር ስነ ስርዓት በእጅጉ ይለያል። ዋናው ዓላማው የሟችን ሕይወት ማክበርና መዘከር እንጂ በሞቱ ማዘን አይደለም። ይህ ወግ በተለይ በኒው ኦርሊንስ የአፍሪካ አሜሪካውያን ማኅበረሰብ ውስጥ እጅግ በጣም የተለመደና የዳበረ ባህል ነው። የዚህ ሽኝት መለያ ባህሪው በሂደቱ ውስጥ የሚታይ የሁለትዮሽ ስሜት ሲሆን መጀመሪያ ላይ በሐዘንና በዝግታ ይጀመርና ከቀብሩ በኋላ ወደ ከፍተኛ የደስታና የጭፈራ አከባበር ይቀየራል። ሥነ ሥርዓቱ የሚጀምረው ከቤተ ክርስቲያን ወይም ከሟች መኖሪያ ቤት ሲሆን በዚህ ወቅት የሙዚቃው ባንድ ሐዘን የተላበሱ ዜማዎችንና ሃይማኖታዊ መዝሙሮችን ያዜማል። የዚህ ክፍል ስሜት ከባድ ሐዘንና ዝምታ የተላበሰ ሲሆን የቀብሩ ታዳሚዎች በጸጥታ በመጓዝ ለሟቹ የተለየ ክብር መስጠታቸውን ለማሳየት ይጠቀሙበታል። የሟች ቤተሰቦች ከፊት ሲጓዙ፣ በመቀጠል ወዳጅ ዘመዶችና የቅርብ ሰዎች ይከተላሉ። ከኋላቸው ደግሞ ባንዱ ሙዚቃውን እያሰማ ይከተላል። ሟቹ ተቀብሮ ሰልፉ ከመቃብር ስፍራው ከራቀ በኋላ ስነ ሥርዓቱ አስገራሚ ለውጥ ያደርጋል። ባንዱ በቅጽበት ሙዚቃውን ወደ ፈጣን፣ አስደሳችና ዳንስ የሚያስነሳ የጃዝ ዜማዎች ይቀየራል። በቀብሩ ስነ ሥርዓት ላይ የተገኙት ሁሉ በሙዚቃው እየተመሩ በደስታ ይጨፍራሉ። ዣንጥላዎቻቸውንና መሃረባቸውን እያውለበለቡ በጎዳና ላይ ይጓዛሉ። ይህንንም የሚያደርጉት ሞት የህይወት ፍጻሜ ሳይሆን ነፍሱ ወደ ተሻለ ስፍራ ሂዳለች የሚል እምነት ስላላቸው ሟቹ በህይወት ዘመኑ የኖረውን መልካም ህይወት በሙዚቃና በዳንስ በማክበር ጎን ለጎንም የማህበረሰቡን የጋራ ደስታን ለማሳየት ይጠቀሙበታል። ሙታንን በሙዚቃና በዳንስ የመቅበር ባህል በአውሮፓውያን የወታደር ባንድ ሰልፎችና በክርስትና እምነት አስተምሮቶች ውህደት የመጣ እንደሆነ የሚታመን ሲሆን በባርነት ዘመን ለአፍሪካ አሜሪካውያን ማህበረሰብ ጭቆናና ሐዘንን በጋራ ለመቋቋም በተጨማሪም የሟቾቻቸውን ክብር ለመጠበቅ ያገለገለ ጠንካራ የማህበረሰብ መስተጋብር ሆኖ የቆየ ሲሆን ዛሬ ላይም የጃዝ ቀብር ሽኝት የኒው ኦርሊንስ ከተማ ልዩ የባህል መለያና የቱሪስት መስህብም ሆኖ እያገለገለ ይገኛል። ሱብሓነላህ የአኼራን ክብደትና የሟቹን ጭንቀት ባወቁ ኖሮ ምንኛ በፈሩና ዱዓ ባደረጉለት ነበር አላህ እነሱንም እኛንም ቀጥተኛውን መንገድ ይምራል ሁለተኛ የፋማዲሃና የቀብር ሥነ ሥርዓት ፋማዲሃና ማለት በቀጥታ ሲተረጎም የአጥንት መገልበጥ ማለት ሲሆን ለማዳጋስካር ሕዝቦች ልዩ የቀብር ስነ ሥርዓት ነው ይህ ስነ ሥርዓት የሞቱ ቤተሰቦችን አጽም ከመቃብር አውጥቶ በአዲስ ከፈን የመጠቅለልና ከእነሱ ጋር የመደነስና የመዘመር ሂደትን ያካትታል። ሥነ ሥርዓቱ ለአንዳንዶች እንግዳ ሊመስል ቢችልም ለማዳጋስካር ሕዝቦች በተለይም የመሪናና የቤተሲሊኦ ብሔረሰቦች ለሞቱት ቤተሰቦቻቸው ያላቸውን ፍቅር፣ ክብርና ትስስር ዳግም የሚያድስበት የተቀደሰ ጊዜ ነው። የሞቱ የቀድሞ አባቶች ወይም ራዛና በሕይወት ባሉት ቤተሰቦች ላይ ደስታን ጤናንና ብልጽግናን ሊያመጡ ወይም ችግር ሊያስከትሉ ይችላሉ ተብሎ ስለሚታመን እነሱን ማስታወስ ማክበርና ማስደሰት ግዴታ ነው። በተጨማሪም ነፍስ ከሞት በኋላ ወዲያውኑ ወደ አባቶች ዓለም አትቀላቀልም፣ በመጀመሪያ የመበስበስ ሂደቱን ማለፍ አለባት የሚልም እምነት አላቸው። ይህ ሥነ ሥርዓት ብዙውን ጊዜ በየአምስት ወይም በየሰባት ዓመቱ የሚከበር ሲሆን ቤተሰቦች የሞቱ ዘመዶቻቸውን አጽም ከመቃብር በማውጣት የሚያከናውኑት የክብር የደስታና የማስተዋሻ በዓላቸው ነው። በመጀመሪያ ቤተሰቡ ሰቡ የፋማዲሃና ሥርዓቱን መቼ ማካሄድ እንዳለበት ለመወሰን ብዙውን ጊዜ የኮከብ ቆጣሪ ያማክራሉ። ይህ ክብረ በዓል ትልቅ ወጪ የሚጠይቅ ክንውን ስለሆነ ለረጅም ጊዜ ከሁሉም የቤተሰብ አባላት ገንዘብ ሲሰበሰብ ይቆያል። በተመረጠው ቀንም ቤተሰቡና የተጋበዙ እንግዶች በመቃብሩ ስፍራ በመሰባሰብ መቃብሩ በልዩ ሥነ ሥርዓት ይከፈታል። በመቀጠልም በጥንቃቄ የሞቱት የቤተሰብ አባላት አጽሞች ከመቃብር ይወጣሉ። አንዳንዴ አጽሞቹ ሙሉ አካል ላይኖራቸው ይችላል። አጽሙን በጥንቃቄ ከመቃብሩ ካወጡት በኋላ የቀድሞው ከፈን ይወገድና አጽሞቹ በጥንቃቄ በአዲስ ንጹህና ውድ በሆነ ላምባሜና በተባለ ደማቅ ቀለም ያለው የሐር ጨርቅ ይጠቀልላሉ። ይህ ትልቅ ክብርን የሚያሳዩበት መንገድ ስለሆነ በአዲሱ ከፈን ላይም የሟቹ ስም ሊጻፍ ይችላል። አጽሞቹ በአዲሱ ከፈን ከተጠቀለሉ በኋላ የቤተሰብ አባላት በትከሻቸው ተሸክመው ከመቃብሩ አካባቢ ያዋጣቸውና ቀጥታ የሙዚቃ ባንድ በማስጀመር ይጫወታሉ። ሰዎች ይዘፍናሉ፣ ይደሰታሉ፣ አጽሞቹንም ይዘው ይጨፍራሉ። አጽሞቹንም በማቀፍ ፎቶ ይነሳሉ። እንባናሳቅ በታጀበ መንገድ የቤተሰብን ዜና፣ የልጅ መወለድን፣ እነሱ ከሞቱ በኋላ ስለተደረገ አዳዲስ ጋብቻዎች ይነግሯቸዋል። ከዛም ለተሰበሰበ ሕዝብ የተዘጋጀውን ሩዝ ዶሮና ዘቡ በመባል የሚታወቀው የማዳጋስካር ከብት ስጋን በተጨማሪም መጠጥ በነፃ ያቀርባሉ። ይህም የማህበረሰቡን አንድነትና የጋራ መደጋገፍን ለማሳየት ይጠቀሙበታል። በመጨረሻም ፀሐይ ከመጥለቋ በፊት አጽሞቹ በአክብሮት ወደ መቃብራቸው በመመለስ መቃብሩን በጥንቃቄ በመዝጋት ክብረ በዓላቸውን ያጠናቅቃሉ። መቃብሩም እስከሚቀጥለው ፋማዲሃና ክብረ በዓል ድረስ ሳይከፈት ይቆያል። አልሐምዱሊላህ ቅንጣት ታክል ጉድለት በሌለው ሃይማኖት ሙስሊም አድርጎ ለፈጠረን አላህ ጥራት ይገባው። በእስላም መንገድ አቆይቶን ሙስሊም አድርጎንም ይውሰደን። አሚን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።